ሰላም ጠና አስጥልን ክብራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ። ከዚህ ከአገር እንግሊዝ አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ። አብራችሁን ቆዩ። በቅድሚያም እርሶቹን ነ ፋኖ ታላላቅ ጀብዱዎችን መፈፀሙ ተነገረ። በብርትኳን ጉዳይ አራት ፓርቲዎች ደብዳቤ ጻፉ። መንግስት በብርትኳን ጉዳይ እንዲህ ለምን ተጨነቀ? የኢቢኤስ ቴሌቪዥን ባለቤት በዋስ ተለቀቀ። ክራይስት አርሚ ኢንተርናሽናል ቸርች ታገደ። በታይላንድ ሰማይ ጠቀስ ፎቆች ተደረማመሱ። የፓርላማ አባላቶችም ተደባደቡ። ታየ ደንደኣም የቴሌቪዥን ጣቢያውን ተቸ። አካል ጉዳተኞች መንግስት ቤታችንን አፈረሰብን ሲሉ ተናገሩ። አሁን ወደ ዝርዝሩ እንዳለን። ክቡራን ተመልካች አድማጮቻችን አብራችሁን ቆየው። በአማራ ክልል እየተካሄደ ያለው ጦርነት አሁንም ጠንክሮ መቀጠሉ ተገለጸ። በዘመቻ አንድነት በተለያዩ የአማራ ግዛቶች ያለው ተጋድሎ ታላላቅ ጀብዱዎችን እየፈጸሙበት መሆኑ ነው የተገለጸው። ተጠናክሮ በቀጠለው በዘመቻ አንድነት የአማራ ፋኖ በወሎ ቤተ አማራ፣ በምዕራብ ወሎ ኮር አማራ፣ ሳይንት መቅደላ ክፍለ ጦር፣ ታቦር ተራራ ብርጌድ ሁለተኛ ተጋድሎ እንደቀጠለ መሆኑ ነው የገለጸው። በትላንትና ዕለትም በጣም ከባባዱ ጊያዎች የተደረገ በጓሜዳ ግንባር ሲሆን በዛሬው ዕለት ደግሞ በተድባባ ማርያም ግንባር ታላላቅ የሞት ሽረት ትንቅንቅ እየተደረገ እንዳለም ነው የተገለጸው። አማራን ለማቆርቆዝና ለማድቀቅ ቆርጦ የተነሳው ከሀገር መከላከያ ወደ ምንሻ ከብት ጠባቂነት የዘቀጠ ወንጀለኞች ዙፋን ጠባቂ ጦር በመደምሰስ እየገባበት ጦርነት ወደ ጥልቁ የሽንፈት አረንቋ አስምጦታል ነው የተባለው። ከፍተኛ የሞራል መዋዠቅ የቀጠመው የወደድ ብልጽግና ስልጣን ጠባቂ ቅጥረኛ ጦር ንቃተ ህሊናቸው ዝቅ ያለ የባንዳነት ስራቸው ልቦናቸው በአማራ ክብራቸውን አውርዶ የስርዓቱን አጎብዳጅ ያደረጋቸው የእናት ጡት ነካሾች በአውደ ውጊያው ተሸናፊ መሆናቸው ነገር ግን እርግጥ መቀጠሉ ነው እየተገለጸ ያደርገው በአማራ ሳይንት ወረዳ በተደባበ ማርያም ግንባር ወራሪው ኃይል ለቁጥር የሚታክቱ ሙትና ቁስለኛም በፓትሮል እየጫነ መኮብለሉ ነው የተገለጸው። በተለይም አስራ ሰባት ንፁሃን ቤቶች በቃጠሎ ማውደሙንና የቅድስት ማርያም ቤተክርስቲያን ጠላት የሆነውን ኃይል በተለይም ተሮ ሜዳ ኃይል ተሮሜዳ ቅዱስ ሚካኤል ቤተ ክርስቲያን ጉልላት በከባድ መሳሪያ መምታቱም ተገልጿል። የቤተ ክርስቲያኑ እቃ ቤተ ሙሉ በሙሉ አውድሞታል። በአካባቢው የተገኙት ሁለት ምንም የማያውቁ ንፁሃን ሰዎችም አንዱ አካል ጉዳተኛ በጭካኔ መግደላቸው ነው የተገለጸው። ምስራቅ አማራ ኮር ጠቅላይ ታጠቅ ክፍለ ጦር እና አሳምነው ክፍለ ጦር ሁለተኛ ሻለቃ በተቆጣጠሩ ቱርጌሳ ከተማ ነው። በሰሜን ምዕራብ በኩል በሶስት አቅጣጫ ከመጣ የጠላት አርጋ አንገት ለአንገት በምትናረቅ ባደረጉት ተጋድሎ ታላላቅ ድሎች መጎናጸፋቸው የተገለጸው በምስራቅ አማራ ከወር ሁለተኛ አሃዶች የሆኑት ታጠቅ ክፍለ ጦር ዘብል አምባ ሁለተኛ ሻለቃ በተለይም ከማለዳ እስከ ምሽቱ በዘለቀ ውጊያ በቦሮ ወይም በአቦ ማርያም መነኮሳትን አባ ጋር ሜዳ በሶስት አቅጣጫ ማጥቃት የመጣውን ጠላት ቅጣት ቀጥተው ወደ መጣበት የመለሱት መሆኑም ተገልጿል። በተጋድሎ ታጠቅ ክፍለ ጦር ከጠላት ጋር ብርቱ ትንቅልቅ በማድረግ በርካታ ሙጠራት ሙትና ቁስለኛ ያደረገ ሲሆን ጠላት ኃይል መጨመሩን ተከትሎ ዞበል አምባ ክፍለ ጦር ሁለተኛ ሸለቃ ተጋድሎ በመቀላቀል በቀጥለው ዘመቻ አንድነት ታላቅ ድል ተጎናጽፎ መዋሉም ተገልጿል። የነበልባሎቹ ክንድ መቋቋሚያ ቃተው ኃይል እንደተለመደው በቀሉን በህፃናት እስከ አዛውንት ንጹሃን ላይ ማድረጉ ነው የታወቀው። ልጅ ያሱ ራሳሌ ክፍለ ጦር አንደኛ ሻለቃ ሊቦስ መሃል አምባ ጊዮርጊስ ላለው ከባድ ውጊያ ጠላት ተጨማሪ ኃይል ከውጫሌ እንዳይጨምር በማድረግ የወገንን ኃይል ሚዛን የጠበቀ ተጋድሎ እያደረጉ መዋላቸው ነው የተገለጸው። በምስራቅ አማራ ኮር አንደኛ ባለሽርጡ ክፍለ ጦር ሰሜን ወሎ ዞን ሀብሩ ወረዳ ከወልዲያ ደሴ መስመር ጥቁር አስፓልት በሊባ መሃል አምባ ቀጠና ከባድ ትንቅንቅ እያደረጉ ብለው በዘመቻ አንድነት ተጋድሎ ተጠናክሮ መቀጠሉ ነው የተገለጸው። ይህ በእንዲህ እንዳለም በትግሉ ላይ ከፍተኛ እገዛ የሚያደርጉት ዛሬ የአማራ ክልል ምሁራኖች ጭምር በውጊያው ላይ ተሳትፎቸውን እያደረጉ መሆኑም ተገልጿል። የደብረ ብርሃን ዩኒቨርሲቲ መምህር ወይም ሌክቸረር ወታደር ሆኖም ትግሉን እያፋፋሙ እንደሆነም ተገልጿል። በዚህ ወርቃማ ትግል አባል በመሆኔ መታደል ነው ያለው። ይሁ የዩኒቨርሲቲ መምህር የዚህ ውብ ታሪክ አባል መሆኔ ለኔ እጅግ ታላቅና ኩራት ይሰማኛል ሲሉም አክሎ ገልጿል። በምናደርጋቸው ተጋድሎዎች ላይ ሁልጊዜም በአማራ በኩል የሚደረጉት ትንቅንቆችና አንድነቶች ከህዝባችን ከሆነ ለምናደርገው ተጋድሎ አሁንም ወደፊት እንቀጥላል ሲል ነው ሙሩ የገለጠው። ከገዋን ወደ ሬንጀር፣ ከጋዋን ወደ ሬንጀር ተቀይር ያለው ማርከው ይባላል። ረዳት ፕሮፌሰር ነው የእሱ ማዕረግ፣ እና የሚያገኘው ጥቅማ ጥቅም ግን አላዘናጋውም። በህዝባችን ላይ የሚደርሰውን ጥቃት እያየ መቀመጥ ፈጽሞ አልቻለም። ከአጼ ዘርአ ያዕቆብ እመቤቷ ደብረ ብርሃን ተነስቶ ወደ ከሰም መንዝ ገባ። የታሪካት አላመባልን አልወደደም። በፍጹም እኔ ካልሆንኩ ማንም፣ ዛሬ ካልሆነ መቼም የሚለውን ወርቃማ የራሱን አርበኛ መከተል ይገባዋል ነው ያለው። ከተክሎት ቡልጋ፣ ከቡልጋ መራ ቤቴ፣ ከመራ ቤቴ ይፋት፣ ከይፋት መንዝ፣ ከመንዝ አንኮበር፣ ይሄ የሚወረውረው የፋኖ ኃይል ስራ አስፈጻሚም ነው ሙሩ ስትሆን ህዝብን በፈለገ ጊዜና ቦታ ትገኛለህ ነው ያለው። ከሆድና ከህሊና ከገንዘብ የሚልቅ ለህዝብ ከጊዜያዊ ጥቅም ይልቅ ነፃነትን መምረጥ ይገባል ሲልም ነው የገለጸው። በፋኖ ትግል ላይ በርካቶቹ ትግላቸውን አጠናክረው የቀጠሉበት ሲሆን በተለይም በተለያዩ አካባቢዎች የሚደረገው ተጋድሎ ያስጨነቀው የመንግስት ዳሬም ከንጋት ጀምሮ በተለይም የድሮን ቅኝት እያደረገ እንደሚገኝ መረጃዎቹ በመጠቆም ላይ ናቸው ከጎንደር ሻሁራ አካባቢ እንዲሁም ከጎጀማ ጨፈር አካባቢ ቅኝት እየተደረገ እንዳለም መረጃዎቹ ይወጡ ናቸው። አለው ምንም ይሁን ምን አማራው ከዚህ በኋላ ወደ ኋላ እንደማይል እየተገለጸ ነው ያለው። ከባህር ዳር ከተማ መብራት ማጥፋት ወደ ወረታና አዴታ መስመሮችም በቅጥቅጣ ስዙ ለመንቀሳቀስ አቅዶ የነበረው የአዲስ አድማ ብተና ኃይልም በፍርሃት ቆፈን ተውጦ እዛው ባህርዳር ማደሩም ተገልጧል። ወደ ወረታ መንቀሳቀስ ያቀደው ኃይል በአሁኑ ሰዓት ሰማዕታት ውስጥ እንዳለም መረጃዎቹ ይጠቁማሉ። አሁን መሄድ አቅቶታል። ከፋኖ ጋር ለመዋጋት ያለው አቅም ርዷል ነው የተባለ የሚገኘው በሌላም በኩል ከብር ሸለቆ ደፋኖ ተሰላም ከተማ የገባውም ሌላ የአድማ በተና አዲስ ምርቆች ታጅበው ወደ ባህር ዳር መስመር ለመንቀሳቀስ ምቹ ሁኔታ እየተጠባበቁ እንዳለን መረጃዎቹ አመላክተዋል። ውስጥ ካሉ መረጃዎች እንደሚወጡት ከሆነ ግን የሽፋን ተኩስ እንዲሰጡ አድርጎ የሚል ጥያቄ የያዘ እንደሆነ ነው። ግልገል ፋኖቹ በሰላም እጅ ለመስጠት ሁሌም ዝግጁ መሆናቸውን እየገለጹ ነው ይሚገኙት። ይህ በእንዲህ እንዳለ በጎንደር ቀጠና የዋለው አውደ ውጊያም በከፍተኛ ሁኔታ በከፍተኛ ድል ቅንጅት አድርገው በተደረጉት ውጊያዎች ከፍተኛ ድል መጎናጸፋቸውን ተገልጿል። በደጉብ ጎንደር ቀጠና በዋለው አውጊያ ነው ፋኖ አንድ ሻለቃ ሙሉ የአገዛዙ ሰራዊት እና ግብረ አበሩ ሚሊሻና አድማ ብተናን በቁጥጥር ስር ያደረገው በርካታ ምርኮኛ መውሰዱ ነው የተገለጸው። በተደጋጋሚ ጊዜያት የአማራ ፋኖ የሚያደርጉት ተጋድሎውንም ጠንክሮ መቀጠሉ እየተገለጸ ነው የለው። በጋይንት እስቴና ስማዳ በነበረው ማዶ ውጊያ በርካታ ኃይሉን ያጣው የአገዛዙ ኃይል ከስቴ መካነ ኢየሱስ ከተማ በቅርብ ርቀት በምትገኘው ሾክላ ከተማ በተደረገው ትንቅንቅ ነው የአገዛዙ ጥምር ጦር ሰብአዊ እና ቁሳይ ኪሳራ የደረሰበት በዚያው ድጋም አገዛዙ በርካታ የሰው ኃይሉን ያጣ ሲሆን ከፍተኛ የሆነ ቁሳይ ኪሳራም ደርሶበታል። ቀን ሙሉን በዋለው አውደ ውጊያ ነው ፋኖ በርካታ ቁጥር ያለው የነፍሶ ከፋ መሳሪያና የቡድን መሳሪያ መማረኩን የገለጸው። በርካታ የገዢው መንግስት ስርዓት አስጠባቂ ወታደርና አንኤፍ ተሽከርካሪ ተተኳሾች እንዲሁም ሁለት ተሽከርካሪዎች ምርኮ ውስጥ መግባታቸውን ታውቋል። በተለይም በማምሻው በእስቴ በ ብርካት በተደረገ አውዶጊያም በርካታ ቁጥር ያለው የገዢው መንግስት ጥምር ጦር ሙትና ቁስለኛ የተደረገ ሲሆን በአሁኑ ሰዓት በመካነ ኢየሱስ ሆስፒታል በርካታ ቁጥር ያለው ያገዛዙ ቁስለኛ ሰራዊት መግባቱ ነው የተረጋገጠው። ከፍተኛ ጉዳት ያስተናግደው ያገዛዙ ሰራዊት ደግሞ ወደ ደብረ ታቦር ሆስፒታል መላኩን የአይንማኞች ማኞች ገልጸዋል። በዚህ አውዶጊያ የአማራ ፋኖ በአንድነት በጎንደር የመጀር ጀነራል ባንተ አባተ ኮር የመጀር ጀነራል ባንተ አባተ ተወርዋሪ ከፍተኛ ጦሮች ብርጌድ እንደዚሁም የአንድ ቤት ብርጌድ፣ የመቅደላ ብርጌድ የተሳተፉ ሲሆን የስቴ ዴንሳ ብርጌድ ሻለቃ አራት ምክትል አዛዥ የሆነው አርበኛ ገብረ ሰባት የጠላት ኃይል በመማረግ አስገራሚ ጀብዱ መስራቱም ነው የተገለጸው። በተለያየ ቦታ እየተደረጉ ያሉት ንቅልቆች አሁንም ጠንክረው የቀጠሉ መሆኑ እየተገለጸ ነው ያለው። የአማራ ፋኖ በአንድነት በጎንደር አርበኞች ክፍለ ጦር በዛሬው ዕለትም ያደረጋቸው ተጋድሎች እጅግ አመርቂ መሆናቸው ተገልጿል። ብዙ ጀግንነት የሚፈጸምበት የአማራ ክልል ትግሩን አጠናክሮ እንደቀጠለ ነው። የብርቱካን ጉዳይ መንግስትን ለምን አስጨነቀው በበርካታ ግዜያቶች የሰው ልጆች እንደ ጎርፍ በደም የተጠለቀለቁባት ሙድ የሆነችው ሀገራችን ኢትዮጵያ መከራና ስቃይ በዛባት እንደሆነ የታወቀ ይሁን እንጂ አሁን መንግስት እያደረገ ያለው ነገር እጅግ አሳዛኝ አድርጎታል። በፊልሙ ላይ ሌላ ፊልም ሰራ ይላል። በርካቶቹ እየተገደሉ መኖሪያ አተው በሚጨነቁባት የኢትዮጵያ ምድር ላይ ብዙዎቹም ታፍነው የት እንደደረሱ በማይታወቅበት ሁኔታ ዛሬ የአብይ አህመድ መንግስታዊ ተቋማቶች የሆኑት የቴሌቪዥን ጣቢያዎች ይህንን ሲዘግቡ ማስተዋል እጅግ ነውር የተሞላበት እንደሆነ ብዙዎቹ ይናገራሉ። የኢቢኤስ ቴሌቪዥን የደረሰውን ዘገባ ይሁን እንጂ ይህ ትክክል አይደለም ድራማ ነው በሚል የሰራው እሱ ራሱ ሌላ ድራማ ሆኖ የተገለጸው። በሚያሳዝን ሁኔታ በልጅቷ ላይ የደረሰውን ግፍና በደል መፍትሄ ለመፈለግ መሻት ሲገባ የሚሰሩት ዶኪመንተሪዎች እጅግ አሳዛኝ አድርገውታል። በአገዛዙ ልሳንም በሆኑ ሚዲያዎች የተላለፉት ዶኪመንተሪ በተለይም ምን እየተፈጸነው በሀገሪቱ ውስጥ ይላሉ። በጋድ በአንድ ቀን በመቶች የሚታገቱበትና ሚሊዮኖች የሚገደሉባት ሀገር የውሸት ዘገባ ለመስራት ምን አሯሯጠው በጣም የሚገርም ነው ብለዋል። በተለይም በሶስት ቀን ውስጥ በፊት አሊድሮ በመቶች የሚቆጠሩ አማሮች መታገታቸው የነገረን የእንግሊዝ ቢቢሲ አሁን አይደለም የመረጃውን ያቀበለን ይላሉ። የሁሉ መከራና ስቃይ በበዛበት ሀገር የብርቱካንን እውነት አገኘው ብሎ ለመዘገብ መሯራጡ ምን አመጣው የሚሉት ብዙዎቹ ናቸው። በሺዎች የሚቆጠሩበት ከብርቱካን የሚልቅ መከራ የተቀጠሉ የተቀበሉም ያሉ ታጋሽ አማራዎች ማቅረብ እንችላለን ብለዋል። ብዙዎቹም በጅምላ ጭፍጨፋ የተረፉት በካምፕ የተጠለሉ አማራ ካምፕ ዘልቆ ጠይቆ ዶክመንተሪ የሰራ ሚዲያ አለ ወይ የሚልም ጥያቄ አይነሳሉ። የሰላሌ የአርሲ ሽርካ፣ የደራና የደምቢዶሎ ታጋቾች ቤተሰቦችን አግኝቶ ዶክመንተሪ መስራት ብቻን ኖሮ በጣም መልካም ነበር ብለውታል። የኛ ድክመትን ተጠቅሞ ሆኖም አልተሳካም። በድርብርቡ የሐሰት ዶክመንተሪ የሚጋረድባት ምድር እንደዚህ አይነት በርካታ ስራዎች የሚሰሩባትን ሀገር በዚህ ሁኔታ አብይ አህመድ በተደጋጋሚ ጊዜያቶች መልካም ተግባሮች ላይ ከማተኮር ክልቅ በዚህ ላይ መጠመዱ እጅግ ነሪ እየተበላበት ተግባር እየፈጸመ ነው ብለው ተችተውታል። ክራይስት አርሚ ኢንተርናሽናል ቸርች መታገዱ ተነገረ። ክራይስት አርሚ ኢንተርናሽናል ቸርች በካውንስሉ በምዝገባ ቁጥር 03 አንድ አንድ አንድ የተመዘገበ የሃይማኖት ተቋም መሆኑን ገልጾ ይሁን እንጂ ቤተክርስቲያኒቱ የካውንስሉ አባል ስትሆን ልታከናወጃቸው ከሚገባቸው መመሪያዎችና ደንቦች መካከል የካውንስሉን አባላት ስነ ምግባር መመሪያ ሲሆን፣ በስነ ምግባር መመሪያ አንቀጽ ሶስት ላይ የስነ ምግባር ግድፈት ተብሎ በዝርዝር የተገለጹትን ተግባራት በቤተክርስቲያኑ መሪ መፈጸሙን አረጋግጠናል ሲል ይቻቻል። በዚሁ መሰረት እንደነዚህ አይነት ተግባር የሚፈጽሙትን አይቶ ዝም የሚባልበት ጉዳይ የለም ሲል ቤተ ክርስቲያኒቱ እገዳ መጣሉን አሳውቋል። በጉዳዩ ላይ ባደረግነው ማጣራት ይላል በካውንስሉ ስር መለኮት ኮሚሽኑና የህግ ኮሚሽኑ ታይቶ በሚመለከታቸው አካላት መጨረሻ ውሳኔ እስከሚሰጥ ድረስ የቤተ ክርስቲያኒቱ ፈቃድ ታግዶ የሚቆይ ሲሆን ሁሉም የካውንስሉ አስተዳደራዊ መዋቅሮች፣ የሚመለከታቸው የመንግስት አካላት ይህንን ከዚህ በኋላ የሚተላለፉ ውሳኔዎች እንድታስፈጽም በግልባጭ ተመዝግቦላቸዋል ሲል የኢትዮጵያ ወንጌላዊ አብያተ ክርስቲያናት ካውንስል አሳውቋል። ይህን በተመለከተ ውሳኔ የተሰጠበት ቸርች ይሁን እንጂ አልተቀበልነውም። እነሱ እነማን ናቸው፣ እኛን የሚያግዱ ሲልም አጣጥለውታል። በተለይም እዩ ጩፋ ይህ ውሳኔ ተገቢነት የሌለው ሲል ነው ያጣጣለው። ገና አይደለም፣ በሞተር ሳይክል በሌሎችም ታጅበን ስራዎቻችንን እንሰራለን። የጌታ ልጅ ሁልጊዜም ይታጀባል ይከበራልም፣ ሲል ነው የገለጠው በኢትዮጵያ የሃይማኖታዊ ስራዎች በአግባቡ እየተከናወኑ እንዳልሆነ መንግስትም ጣልቃ በመግባት የሚሰራቸው ስራዎች አስተዛዛቢ አድርጎታል ይላሉ ብዙዎቹ። አራት ፓርቲዎች ለኢሰመኮ ደብዳቤ መጻፋቸው ታወቀ በትብብር የሚሰሩ ፓርቲዎች እናት ፓርቲ መኢአድ ኢሃፓና አማራ ጊዮናዊ ንቅናቄ የኢትዮጵያ ሰብአዊ መብት ኮሚሽን የሰመኮ የተማሪ ብርቱካን ተመስገን ጉዳይ እውርለት በሚዲያ ከተላለፈ በኋላ ዝግጅቱ ከዩቲዩብ እንዲወርድ ተደርገዋል የሚዲያው ኃላፊዎችም ወከባ እየደረሰባቸው መሆኑን አረጋግጠናል ይህ ተገቢነት የሌለው አሰራር በጥናት እንዲ ቀርብ እንጠይቃለንም ሲሉ ነው የገለጹት። ወጣቷን የመሰወር የማዋካብ እየደረሰባት እንደሆነም በስፋት እየተነገረ ነው። ይህንን የሰብአዊ መብት ጉዳይ በተመለከተ የሚመለከተው ኮሚሽኑ እስከዛሬ እንደሚያደርገው የወጣቱ ብርቱኳንን ጉዳይ በቅርበት ተከታትሎ ለህዝብ ይፋ እንዲያደርግ፣ የወጣቷም ደህንነት መብት እንዲረጋገጥ በሚል በደብዳቤ አሳውቋል። አማራ ክልል። በአማራ ክልል የትምህርት ሁኔታ እጅግ አሳሳቢ መሆኑ ተገለጸ። በአማራ ክልል ጦርነቱ ምክንያት አምስት ሚሊዮን በላይ የሚሆኑ ተማሪዎች ትምህርት ማቋረጣቸው ነው የተነገረው። በአማራ ክልል ባለው ጦርነት ምክንያት በ2017 ዓ.ም ብቻ በሶስት ዙር የተማሪዎች መዝገባ የተካሄደ ሲሆን በተካሄደው መዝገባ ከሰባት ሚሊዮን በላይ ተማሪዎች ለመመዝገብ ታቅዶ ሁለት ነጥብ ስምንት ሚሊዮን ተማሪዎችን ብቻ መመዝገብ መቻሉን እነርሱም ማስተማር እንዳልተቻለ የክልሉ ትምህርት ቢሮ ይህንን አረጋግጧል። አሁንም ችግሩ እየተባባሰ ስለሆነ መፍትሄ እስከሚመጣ ድረስ ማድረግ የሚገባንን ሁሉ እናደርጋለን ሲልም ገልጠዋል። አዲስ አበባ ንግድ ቢሮ ባንኮች እስከ ምሽቱ ሶስት ሰዓት ድረስ አገልግሎት እንዲሰጡ ለብሔራዊ ባንክ ጥያቄ አቀረበ። የንግድ ቢሮ እንዳለው እንደ ማንኛውም አገልግሎት ሰጪ የንግድ ተቋማቶች ዋና ዋና መንገድ ላይ የሚገኙ ባንኮች እስከ ምሽቱ ሶስት ሰዓት ድረስ አገልግሎት የሚሰጡበት አሰራር እንዲዘረጋ ነው ጥያቄውን ያቀረበው። ዋና ዋና መንገድ የሚገኙባቸው የንግድ ተቋማትም እስከ ምሽቱ ሶስት ሰዓት ድረስ እንዲሰሩ ከተወሰነ ብዙ ባንኮች በዚሁ መስመር ላይ የሚገኙ በመሆኑ የአገልግሎት ሰዓታቸው ማራዘም ለንግዱ እንቅስቃሴ እንዲሳለጥ ያደርጋል ሲል ነው የገለጠው። በዋስ መለቀቃቸው ተሰማ። የብርቱካን ተመስገን ቃል ምልልስን ተከትሎ ነው በፖሊስ ቁጥጥር ስር ውለው የነበሩት የኢቢኤስ ቴሌቪዥን ሰራተኛ መካከል ባለቤቶቹ አማን ፍሳ ጽዮንና ባለቤታቸው ወይዘሮ ማክዳ መለቀቃቸው የተገለጠው ባለታሪኳ ብርቱካንን ጨምሮ የፕሮፓጋንዳ ተሰርቶበታል ተብሎ የተፈረጀው በይህንንም ፕሮግራም ያዘጋጁት የካሜራ ማኖች እስከ ኤዲተሮች ድረስ በቁጥጥር ስር እስካሁን እንዳሉ ነው መረጃዎቹ የጠቆሙት። አማንና ማለዳ ለፖሊስ ቃል መስጠታቸው እና በሁሉም ነገር ከአካላት ጋር እንደሚተባበሩ መግለጻቸውን የፖሊስ ምንጮች አክለው ገልጸዋል። በተለይም እንደነዚህ አይነት ዶክመንተሪ ስራዎችን ከዚህ ቀደምም እየሰራ ያለው ኢቢኤስ ከመንግስት ጋርም በተጓዳኝ እየሰራ ቢሆንም ግን ከአሸባሪ ቡድኖች ጋር ሰርቷል ተብሎ አሁን ትችት ቀርቦበታል።

ላጭ ተብሎ በሚጠራ አካባቢ መጋቢት 16 2017 ዓ.ም ለሊት ላይ ባጋጠመ የእሳት አደጋ ወላጅ እናት ከሁለት ልጆቻቸው ጋር ህይወታቸው ማለፉ ተነገረ። በቤት ውስጥ የተቀመጠ ቤንዚን ነው ተቀጣጥሎ አሰቃቂ የሞት አደጋውን እያደረሰ መሆኑ የተገለጸው። ቤንዚኑ በጀሪካን በቤት የተቀመጠ ነበር ያለው የከተማ ፖሊስ ቃጠሎን ተከትሎ እናትና ልጅ ህይወታቸው እንደጠፋም አመልክተዋል። ህብረተሰቡም ቃጠሎ የሚያባብሱ ነገሮችን ከመኖሪያ ቤታቸው ቢያንስ እንዲከላከል አስተላልፏል። ምልክቱን ኦሮሚያ በኦሮሚያ ክልል በተለይም በደቡብና ኢትዮጵያ አዋሳኝ አካባቢዎች የሚታየ ሰው ኃይል እየቀጠፈ መሆኑን የጸጥታ ችግርን በዘላቅነት ለመፍታት ያለ ምክክር መደረጉን ተገለጸ። የምክክር መድረጉ ህዝባዊ መከላከል ይቻል ዘንድ ንብረት ዘራፊዎችና ነፍጣትፊዎች ላይ የህግ የበላይነት ማስከበር ይገባል ሲሉ ነው በውይይቱ የገለጹት። የውይይቱ ተሳታፊዎች የሀገር መከላከያ ሰራዊት፣ የኮሬ ዞን፣ የቡርጂ ዞን፣ የምዕራብ ጉጂ ዞን፣ የደቡብ ኢትዮጵያ ክልል ሰላም እና ጸጥታ ክፍል እንደሆነ ነው የተገለጸው። በተለይም የኮሬ ዞን ዋና አስተዳዳሪ አቶ ታረቀኝ ቀኝ በቀለ መድረኩ የህዝብ ለህዝብ ግንኙነት ለመጀመር ወሳኝነት እንዳለውም ነው የገለጹት። ይሁን እንጂ በዚህ በኮሬ በኩል በተደጋጋሚ ጊዜያቶች የሚፈጸሙት ግድያ፣ ማፈናቀል ጉዳዮች እየጠነከሩ የሄደበት መሆኑ ነው። የአብይ አህመድ ካቢኔ ዛሬም ጭምር በሀገሪቱ ሰላም አለ ይበል እንጂ እንደገና በሌላ በኩል እሱ ራሱ በሚያቀርባቸው መረጃዎች ላይ በብዙ ቦታዎች የጸጥታ ችግር መኖሩ ነው እየተገለጸ የሚገኘው። በሁለቱም ሁለቱም መዋቅር አመራርና ጸጥታ አካላት እንዲሁም የሀገር መከላከያ ሰራዊት በጋራ ተስማምቶ በሚያስቀምጡት የሰነድ ገደብ መሰረት በኬላ ዲላ መንገድ ለትራንስፖርት አገልግሎት ክፍት እንደሚሆንም ነው የተገለጸው። ከዛ ውጭ ግን ትራንስፖርት መንቀሳቀስ እንደማይ እንደሚችልም ተገልጿል። በሌላም በኩል በኬንያና ኢትዮጵያ ድንበር አዋሳኝ በቱርክና ዳሳነች አካባቢውን ዳግም በተቀሰቀሰው ግጭት አሁንም የሰዎች ሕይወት መጥፋቱ ተገለጸ። በመጀመሪያ ግጭቱ ወቅት የሞቱት 11 ሰዎች አስክሬን እስካሁን በቱርካና ሀይቁስ መስመጡ ነው የተገለጸው። በዚህ ቦርደር አካባቢ የሚደረገው አሁን ችግሩ እየተባባሰ የመጣ ሲሆን በሀገሪቱ የሚስተዋለው ችግር በጎረቤት አካባቢዎች ጭምር ሳይቀር አደጋው እየከፋ መሆኑ ነው የተገለጸው። በተለይም በሳ ባለፈው የካቲት ወር በሰሜናዊ ኬንያ ቱርካና ግዛት በኢትዮጵያ ደቡብ ክፍል ኦሞ ዞን ዳሰናቸው ወረዳ ነው አሳ ማስገር የመረብ ጀልባዊ ስርቆት የተቀሰቀሰው ግጭት ለበርካቶች ሞት ምክንያት መሆኑ የተገለጸው። አዲስ አበባ በአዲስ አበባ የቤት ኪራይ ለመክፈል ይቅርና የዕለት ዳቦ መግዣ የለንም፣ ስራ ቦታችንን ወረዳው አፈረሰብን ሲሉ የአካል ጉዳተኞችና አረጋውያን ቅሬታቸውን በመንግስት ላይ አቀረቡ። ሰሚ የለንም ሲሉም ነው የጠየቁት። ወደ ሰላሳ የሚሆኑ አካል ጉዳተኞች አረጋውያን በአዲስ አበባ ክፍለ ከተማ ወረዳ አስር አጣናተራ ቴሌ ጀርባ በተብለ አካባቢ ነው በተለይ የዘርፍ ተሰማርተው ሲሰሩባቸው የነበሩ ቤታቸው ወራው ወረዳው እንዳፈረሰባቸው የገለጹት ቅሬታ ያሰሙት ማህበራት ሲሆኑ ከነዚህ ውስጥ ቢያድግልኝ የአካል ጉዳተኞች ማህበር አስራ አንድ ጉዳተኞች ሲያስተዳድሩ የነበሩ አስራ አንድ ሱቆቻቸው ሱቆቻቸው እንደፈረፍሱባቸው ነው የገለጹት። ሰሞኑ ደግሞ በአስሩ አባወራች ላይ ያሉት የህዝብ መጸዳጃ አገልግሎቶችም ሌላም በጥቃቅን አነስተኛ የተደራጁ ዘጠኝ እናቶች በስሩ ያሉ ማህበረት መስራ ቦታቸው ሁሉ መፈራረሱ ነው የተገለጸው። በተደጋጋሚ ጉዳዩን ለሚመለከተው አካል ብናቀርብም ሰሚ አጥተናል፣ የት እንውደቅ፣ ምን እንብላ፣ ምን እንጠጣ፣ ችግራችን እየተባባሰ ነው ሲሉም ገልጸዋል። እነዚሁ ትጎጆችም አሜሪካ ከፍልስጤም ድጋፍ ጋር በተያዘ ከ300 በላይ የውጭ አገር ተማሪዎችን ቪዛ ሰረዘች። ከፍልስጤም ድጋፍ በተያዘ በ300 የውጭ አገር ተማሪዎች ናቸው ቪዛ መሰረቱን የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሮቢያን የገለጹት ሰርዘናል ሲሉም አሳውቀዋል። በዚህ ወቅት ከ300 በላይ ሊሆን ይችላሉ ሲሉ ጋያና ጉብኝታቸውን እያደረጉ ያሉት የውጭ ጉዳይ ሚኒስትሩ እንደገለጹት ከሆነ ከነዚህ ቀውሶች አንዱ ባገኘነው ቁጥር በየቀኑ የምናደርገው ነው ሲሉ ነው የገለጹት። አስተዳዳርጃው ፀረ እስራኤል የሚል ትርክት ከሚያራምድባቸው ዩኒቨርሲቲዎች መካከል የምን ያህል ተማሪዎች ቪዛ እንደተሰረዘ ተጠይቀውም ይህንን አሉት። በትፍታ ዩኒቨርሲቲ የዶክትሬት ተማሪ ቱርካውያን ከቀናት በፊት በኢሚግሬሽን ባለሥልጣን በቁጥጥር ስር ሲሆን ሩቢያኑ ይህንን ትክክል ውሳኔ ነው ሲሉ ነው የገለጹትም ጀርመን የጀርመን አቃቢ ህግ ቢሮ ብርጌዱ ናሙዱ የተባለውን ሽብርተኛ ቡድን በመመስረትና አባል በመሆን በተጠረጠሩ ሰዎች ላይ ከፍተኛ አሰሳ ማካሄዱን አሳወቀ። በዚሁም ቁጥጥር ስር አው ያለው ሲል ነው ያሳወቀው። የኤርትራ መንግስትን ለመጣል ያለመ ቅፉ ትስስር ያለው ኔትወርክ እንደሆነ መቀጫውንም በካርሎሳ ያደረገው የጀርመን አቃቤ ህግ ቢሮ ነው። ይህንን ያሳወቀው በ17 ተጠርጣሪዎች ላይ ነው። ባደረግኩት ማጣራቶች በወንጀል ላይ እጃቸው አለበት በመባሉ ይህንን እርምጃ የወሰድኩት ሲልም ገልጿል። በመጨረሻም ቱርክ በቱርክ የመንግስት ፓርላማ ተሰብሳቢዎች መደባደባቸው ተገለጸ። በዚሁ በፓርላማ ስብሰባው ላይ በተለይም ቱርኮቹ እጅግ በሚያሳዝን ሁኔታ ነው እርስ በርስ የተደባደቡት። የቱርክ ፕሬዚዳንት ኤርዶጋን እና የታሰሩ የኢስታንቡል ከተማ ከንቲባ የነበሩት የኢማሞጉ ደጋፊዎች ናቸው በፓርላማው ላይ ድብደባ ማድረጋቸው የተገለጸው እጅግ እያሳዝናል ይሉታሉ ብዙዎቹ። በአንድ የመንግስት ትልልቅ ተቋሞች ውስጥ የሚሰሩ በዛ ላይ መንግስትን ወክለው የተቀመጡ እንዲህ አይነት ድብድብና ንትረኮስ መግባታቸው አስተዛዛቢ አድርጎታል ብለዋል ብዙዎቹ። በተለይም የቱርክ መንግስት የሚወስዳቸውን ውሳኔዎች ከዚህ በኋላ አንታገስም ያሉት የፓርላማ ሰዎች አሁንም ትግላችንን አጠናክረን እንቀጥላለን ሲሉም አክለው ገልጸዋል። በተደረገው ድብደባም ከፍተኛ የደም መፍሰስ ሁሉ መስተዋሉን መረጃዎቹ አመላክተዋል። ክብራን መልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ጫጭር ዜናዎች እነዚህን ይመስሉ ነበረ በቀጣይ ከእናንተ ክብራን ተመልካች አድማጮቻችን ጋር በምናደርገው የቀጥታ ዝግጅት እስከምንገናኝ ሰላም ጤና እያልኩ የምሰናበታቸው ዜናውን በማቅረብ እስካሁን ከእናንተ ጋር የነበርኩት እኔ ዘውዱ መንግስት መልካም ጊዜ